አንዳንድ ሰዎች በተደጋጋሚ ከተለያየ ሰው ከጎረቤት ከሁለት ከሶስት ጎረቤት ስቶታ ልሰጣቸው ይችላል። ልትገዛላቸው ባትችል ስጋ ልትገዛ የሆነ ነገር ልታደርግላቸው ባትችል ያላቸውን ነገር ግን አዘገጃጅታ በጉል ከጎረቤቶቻችን ጋር ከዘመድ ጋር እየተጠያየቅን ሰብሰብ ብለን እናከብር። ብዙዎቻችን እኮ ልጆች ሆነን በዓል ሲመጣ የምንጠብቀው ነገር አለ ከቤተሰብ አለ። ካለን ላይ መቁረስን ካለን ላይ ማካፈልን እኛ ቤት ሙሉ ሊሆን ይችላል። ከእኛ ቤት ጎን ምንም ላይኖር ይችላል። ካደረግን አይቀር ከተደረገ አይቀር ከተረዱ አይቀር እነዛ ሰዎች በደንብ የሚጠቀሙበት ጊዜ ላይ ብናደርግላቸው፣ ትኩረት ልናደርግ የፈለግነው ስጦታው መቼ ይሰጥ የሚለው ላይ ነው። ደካሞችን ሊሆን ይችላል ሄዶ መጎብኘት ራሱ እንዳልነው ቅድም እንዳነሳ ነው፣ ፈላጊ እንዳላቸው እንዲሰማ ያደርጋል። እለት ሁለት ከሆነ የምናደርጋቸው ምን ይደረጋል ወይ ለሚቀጥለው በዓል እንጠቀመዋለን ወይስ ዛሬ ምን እናደርገዋለን?